ሰላም ሰላም፣ የጌታ ጸጋና ሰላም ለእናንተ ይሁን። የአባቴ ልጆች ቅዱሳን፣ የተወደዳችሁ በደሙ ከዘላለም ሞት ወደ ዘላለም ህይወት እንዴት ተሸጋገሩ በደሙ የተዋጃችሁ ኃጢአት በደል ሁሉ መተላልፋችሁ እየተሰረዘላችሁ በህይወት መዝገብ ስም እየተጻፈላችሁ የዘላለም መንግስት የእግዚአብሔር መንግስት በመንግስተ ሰማያት የሚጠብቃችሁ እናንተ የተወደዳችሁ የጽዮን ተጓዦች እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር የተመሰገነ የተቀደሰ ይሁን። አምላካችን ሁሉ ጊዜ መልካም ነው፣ በመከራ ቀንም መሸሸጊያ ነው። የእርሱ የሆኑትን ያውቃል ይላል። ዛሬም እንደ በፊቱ ከዚህ በፊት እንደምናደርገው ማለት ነው የእግዚአብሔርን ቃል እናነባለን። ከዚ በፊት ግን አንድ ነገር በእግዚአብሔር ስም ለምናችኋለሁ። አብዛኞቻችሁ አብዛኞቻቸው እዚህ ዩቱብ ቻናል ላይ የምትገኙ ላይክ ሳታደረጉ ሰብስክራይብ ሳታደረጉ እያያችሁ ብቻ የምትወጡ አላችሁ ማለት ነው። በእግዚአብሔር ፍቅር ጠይቃችኋለሁ ሰብስክራይብ አድርጋችሁ ቪዲዮና አይታችሁ የምትወጡ ላይክ አድርጉ፣ ሼር ማድረግ ከተቻለ ሼር አድርጉ። በወንጌል ስራ ማህበርተኛ ሆኖ ማለት ነው አንድ ከቁጥር ስምንት ጀምሮ ስለ ዘመኑ ፍጻሜና መጨረሻ ኢየሱስ ክርስቶስ ጌታ ነባ ወትንቢት ቃል ነው ማለት ነው ስለ ዘመኑ ፍጻሜ ኢየሱስ ክርስቶስ ያስጠነቀቀው ማለት ነው፣ ለጥንቃቄ ሐዋርያቱን ያስተማራቸው ትምህርት ነው ማለት ነው። ከቁጥር ስምንት ጀምሮ ከላይም ያለው ስለ ዘመኑ ፍጻሜ ምልክት ነው። ነገር ግን ከቁጥር ስምንት ጀምሮ አነብላችኋለሁ። እንዳትስቱ ተጠንቀቁ። ብዙዎች እኔ ነኝ ዘመኑም ቀርቦአል እያሉ በስሜ ይመጣሉና እነርሱን ተከትላችሁ አትሄዱ። ጦርና ሁከትን በሰማችሁ ጊዜ አትደንቁ፣ ይህ አስቀድሞ ይሆን ዘንድ ግድ ነውና ነገር ግን መጨረሻ ወዲያ አይሆንም። በዚያ ጊዜ እንዲህ አላቸው። ህዝብ በህዝብ ላይ፣ መንግስትን በመንግስት ላይ ይነሳል። ታላቅም የምድር መናወጥ በልዩ ልዩ ስፍራ ቸነፈርም ራብም ይሆናል። የሚያስፈራም ነገር ከሰማይ ታላቅ ምልክት ይሆናል። ከዚህም ሁሉ በፊት እጃቸውም በላያችሁ ይጭናሉ፣ ያሳድዷችሁማል፣ ስለ ስሜም ወደ ምኩራብ፣ ወደ ወህኒ አሳልፎ ይሰጧችሁማል፣ ወደ ነገስታት፣ ወደ ገዢዎችም ይወስዷችኋል። ይህም ለምስክርነት ይሆንላችኋል። ስለዚህ እንዴት እንዴት መልሶ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ስለዚህ እንዴት እንድትመልሶ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደረኞቻችሁ ሁሉ ሊቃወሙትና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁና። ወላጆች እንኳን ወንድሞችም ዘመዶችም አሳልፎ ይሰጧችኋል፣ ከእናንተም እያንዳንዱን አንዳንዱን ይገድላሉ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ከራሳችሁ አንዲት ጠጉር እንኳ ትጠፋም። በመታገሳችሁ ነፍሳችሁን ታገኛላችሁ። አምላካችን እግዚአብሔር ስለ ቅዱስ ቃሉ የተመሰገነ የተባረከ ይሁን። አምላካችን ሁሉ ጊዜ ይመክረናል፣ ያስተምረናል፣ ያነቃናል፣ ያዘጋጀናል ህይወቱን፣ መንገድን፣ ሰላምን፣ ትክክለኛውን ነገር ሁል ጊዜ እግዚአብሔር ይነግረናል። አስቀድሞ ኢየሱስ ክርስቶስ ለዚህ ዘመን ሲናገር አትሳቱ፣ ተጠንቀቁ፣ ብዙዎች እኔ ነኝ፣ ዘመኑ ቀርቧል እያሉ በስም ይመጣሉ ይላል። አዎ ብዙዎች በክርስቶስ ስም የሚነግዱ አሉ፣ በክርስቶስ ስም የሚመጡ አሉ። ወይም ደግሞ እኔ ክርስቶስ ነኝ እያሉ መጥተው ያለፉ ብዙዎች አሉ። ሁሉም ይመጣሉ ነገር ግን የፍጻሜው ትክክለኛ ምልክት ምን እንደሆነ መጽሐፍ ቅዱስ ላይ ሰምጥ ተጽፏል ማለት ነው። በመጨረሻው ዘመን ታላቅ የምድር መናወጥ በልዩ ልዩ ስፍራ ምዕራብም ይሆናል፣ የሚያስፈራም ነገር ከሰማይ ታላቅ ምልክት ይሆናል ይላል እና በመጨረሻው ቀን የሚሆኑ ምልክቶችም ታይቷል። በሰማይም አስታላቅ ምልክቶችን ትመለከታላችሁ ይላል እና ታላቅ የምድር መናወጥ በልዩ ልዩ ስፍራ በምድር ይሆናል፣ በሰማይም ታላቅ ምልክት ይሆናል ይላል። ስለዚህ የክርስቶስ ስለ ክርስቶስ የመጨረሻ ምጽአቱ ክርስቶስ እንግዲህ በምሕረት ለዓለሙ ሁሉ መጥቶ ነበረ። ለተቀበሉት ነገር ግን የእግዚአብሔር ልጆች ሆኑ ዘንድ የልጅነት ሥልጣን ተሰጥቷቸዋል ይላል። ነገር ግን ላልተቀበሉት ደግሞ ክርስቶስ ሊፈርድ ይመጣል ማለት ነው። ሊፈርድ በምድር ሁሉ ላይ ሊፈርድ ይመጣል በሰይፍ ይመጣል፣ በበቀል ይመጣል፣ ለውጊያ ይመጣል ማለት ነው። ያ ጊዜ ከመምጣቱ በፊት በምድር ላይ በልዩ ልዩ ስፍራ ሁከት ይሆናል፣ ጦርነት ይሆናል፣ የምድር መናወጥ ይሆናል፣ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል ተብሎ ተጽፏል። ስለዚህ የዚያ ዘመን ምልክት ውስጥ ነን ያለ ነው ማለት ነው። ምልክቶቹ ከበፊቱ ይልቅ እጅግ እየቀረበ እንዳለ ብዙ ነገሮችን በምድር ላይ ያየ ነው የተባሉት እንዳለ እየተፈጸሙ ነው፣ ተፈጽመዋል። ደግሞም ክርስቶስ በቅርቡ ይመጣል። ማረናታ። ስለዚህ የተዘጋጁትን ሊወስድ ክርስቶስ ይመጣል። ያልተዘጋጁት ደግሞ ሊፈርድባቸው ይመጣባቸዋል ማለት ነው። ለተዘጋጁት ደግሞ ይመጣላቸዋል። መብራታቸውን አብርተው ዘይታቸውን ሞልተው የተዘጋጁ ከክርስቶስ ጋር ይታደማሉ፣ በደስታውም ፊቱን እያዩት እሱን ያመልኩታል ማለት ነው ስለዚህ እግዚአብሔር አምላካችን እግዚአብሔር፣ ዘመኑን የምንዋጅበት ዘመኑን የምናሸንፍበት ዘመኑን መርምረን በጥንቃቄና በማስተዋል እንደ እባብ ብልህ እንደ ርግብ የዋ ሆነን ተጠንቅቀን በጥንቃቄ እንድንመላለስ እግዚአብሔር አምላካችን ይርዳን። ሁል ጊዜ የነቃችሁ ሆኑ ተብሎ እንደተጻፈ የነቃን እንድንሆን ዘንድ እግዚአብሔር ጸጋውን ያብዛልን። አምላካችን ሆይ ጸጋህን አብዛልን። እኛ ደካሞች ነን እግዚአብሔር አምላክው በአንተ ብርታት ነው በአንተ ጥበብ ነው በአንተ ሀይል ነው ከአንተም ዘንድ በምሰጠን ማስተዋል ነው እንጂ እግዚአብሔር አምላክ እኛ ደካሞች ነን ማስተዋልን አብዛልን ጥበብን አብዛልን በመግባታችን በመውጣታችን በህይወታችን ሁሉ አንተን እንዳንበድል በኑሯችን ሁሉ እግዚአብሔር አምላክ የተሰቀለን ክርስቶስ በጎ ምሳሌ በጎ ወታደር ሆነን እንድንመላለስ ዘንድ ማስተዋልን ስጠን እግዚአብሔር አምላኬና መድኃኒቴ የቃዴ ሙላት በልባችን ላይ ይሆን። የመንፈስ ቅዱስ ሙላት በልባችን ላይ ይንደድ። ጠላቶቻችን ወደረኞቻችን የማይቋቋሙትን ኃይል እሰጣችኋለሁ ተብሎ እንደተጻፈ በጌታ በኢየሱስ ስም ኃይል ይሙላብን፣ ጸጋ ይሙላብን። ደልነሺ መንፈስ ቅዱስ በልባችን ይሙላብን፣ ይንገስብን፣ ይቆጣጠረን። አምላካችን እግዚአብሔር አምላኬ ሆይ ዘመኑ እየከፋ ሲሄድ እግዚአብሔር አምላኪ እኛም ደግሞ እየበረታን እየጠነከረን እግዚአብሔር አምላኪ በነበርንበት ሳይሆን እየጨመርን እግዚአብሔር አምላኪ እየታጠቅን እግዚአብሔር አምላኪ በመንፈሳዊ ሰይፍና በመንፈሳዊ ትጥቅ ሁሉ እግዚአብሔር አምላኪ እንክረንና ጎልብተን እንድንቆም ዘንድ በጌታ በኢየሱስ ክርስቶስም ጸጋ ይብዛልን። አምላኪ እንዳንዘናጋ እንዳንተኛ፣ ስለ ምን ትተኛላችሁ ወደ ፈተና እንዳትገቡ ተነሱና ጸልዩ ብሎ ጌታችን ኢየሱስ ክርስቶስ እንደተናገረ፣ ወደ ፈተና እንዳነገባ፣ እንዳንዘናጋ፣ እንዳንተኛ፣ እንዳንሰንፍ እግዚአብሔር ሆይ፣ ማስተዋልን አብዛለን፣ ጸጋን አብዛለን፣ ኃይልን አብዛለን። በቀን በሌሊት፣ በክረምት በበጋ አምላኪ ሆይ፣ በምቾት ወይም ደግሞ ቢደላ ባይደላ፣ በሁሉም ሁኔታዎች ውስጥ እግዚአብሔር አምላኪ ወደ አንተ እንድንጮ ተግተን እንድንጸልይ ኃይልን እንድንታጠቅ ጸጋን እንድንሞላ ወደ መገኘት ወደ ህልውና ወደ ዙፋንህ በእምነት እንድንቀርብ ዘንድ ጸጋን አብዛልን። እግዚአብሔር አምላኪ ወይ ለደከሙ ብርታት ይሆን በተለያየ ሁኔታዎች ሕይወታቸው ተሰነካክለው እግዚአብሔር አምላኪ ወይ ለወደቁ ለደከሙ ለዛሉ አምላኬና መዳን በዓለም ውስጥ እምላሉ እግዚአብሔር አምላኬ በመስመጥ ላይ ላሉ ጸልያለውን ጸልያለን በእምነት ሁላችንም በጌታ በኢየሱስ ስም ድል መንሳት አሸንፎ ጥሰ መውጣት ጸጋ እንዲበዛላቸው በኢየሱስ ስም እንጸልያለን። የሚያሰናክለን ጥፋት ከመንገዳቸው ሁሉ ይጠረግ። የሚያሰምጥ ማንኛው ያጣት ረግረግ ዓለም ጨለማ ከመንገዳቸው በኢየሱስ ስም ይጠረግ። የሚያነቃ አእምሮን፣ የሚያበራ መንፈስን፣ የሚያድስ ጸጋ በኢየሱስ ክርስቶስ ስም ይገናኛቸው። አምላኬና መድኃኒቴ በነገራችን በሕይወታችን በኑሯችን በመግባት በመውጣታችን ሁሉ አንተ እንድትነግስ እንድትከብር ፈቃድህና ሀሳብ ሁሉ እንዲፈጸምብን በነበ ኢየሱስ ስም እንጸልያለን። አምላኪው እለት እለት የተጋን የነቃን የታጠቀን እንድንሆን ዘንድ ጸጋ ይብዛልን። እግዚአብሔር አምላክ ለታመሙት ፈውስ ይሁን፣ ላጡት በረከት ይሁን፣ ለተጨነቁ ሰላም ይሁን፣ ለሳቱ መመለስ እንዲሆን ዘንድ በኢየሱስ ስም እንጸልያለን። በስደት በተለያየ ምድር ለሚገኙ በሩቅ በቅርብ ለሚገኙ በደቡብ በሰሜን በምዕራብ በምስራቅ ለሚገኙ ወንድሞቼቶች ጸጋ ይብዛላቸው፣ ሞገስ ይብዛላቸው ጥበቃና ሰላም ይብዛላቸው ዙሪያቸው በእሳተ ቅጥር እየታጠረ ይሆን፣ በኢየሱስ ክርስቶስ ስም በአሰሪዎቻቸው ፊት ሞገስ ይሆንላቸው፣ በስራቸው ቦታ ላይ ሞገስ ይሆንላቸው፣ መከናወን ስኬት ይሆንላቸው። እንደ ዮሴፍ በሰው አገር በምድረ በዳ ላይ እግዚአብሔር አምላክ ሞገስን እንዳገኘ ንግሥናን እንዳገኘ እግዚአብሔር አምላክ ጥበብን፣ ማስተዋል እንደሰጠው እግዚአብሔር አምላክ ወንድሞቻችን እህቶቻችን ቅዱሳን እግዚአብሔሩ ባሉበት በስደት ምድር ሁሉ እንደ ዮሴፍ ሞገስ ይብዛላቸው፣ እንደ ዮሴፍ ጥበብ ይብዛላቸው፣ እንደ ዮሴፍ ማስተዋል ይብዛላቸው፣ ንግስና ሹመት በኢየሱስ ስም ይሆንላቸው። እግዚአብሔር አምላኬው ስለ ሁሉ እናመሰግናለን። ቀኑን በሰላም ስለዋልከን ተመስገን። ይህን ምሽትና እግዚአብሔሩ ሌሊቱን ደግሞ በሰላም አሳድረን፣ ከክፉ ነገር ሁሉ ሰውረን፣ ረፍት የሆንልን በኢየሱስ ክርስቶስ ስም። በአንተ ማረፍ መተድ መደላደል፣ በአንተ መደገፍ በኢየሱስ ስም ይሆንልን። ማንኛውም የክፉ ምክር በኢየሱስ ስም ይፍረስ። ስለ ሁሉ እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን።